ለካ ቡራችን ከእሱ ተምሮ ነው። ከእሱ ጋር ስላለ እንዲ የቡራ ጩኸት ዓለም ተመስገን። ሆ ቡራ ጩኸት ይባላል ደግሞ ዲ ወይና አረር ቅቤ ያለው አጡ። ማንተ ልጅ ሰላም ጤና ይስጥልህ ነው ድናይ። ተከበራችሁ፣ ተናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለን ደህና ነን። እግዚአብሔር ይመስገን። እንግዲህ በቀና እንዴ ነው ምን መጣላችሁ? እንኳን አይደለም እኛ እነ ቡቡዬም አልተመቻቸውም ማለት ነው። የረመዳን ስራ እኛ ጋር ነው ያለው። እነሱ ምን ሆነው ነው የጠፉት? ቆይ እና ቤተሰቦችዬ ለእኛ አስበውልን ይመስለናል። ግን አ የእናንተን አስር ደቂቃ ሀያ ደቂቃ ቪዲዮ ማየት አያቅተንም። ለማየት ማለት ነው ለመስራት ነው የምንቸገረው፣ ይህንን ወር ማለት ነው ቤተሰቦቻችን ያው ይቅርታ አድርጉልን። መረጃን ብንሰማም መረጃውን ይዘን አንመጣም። ምክንያቱም በምን ሰዓት ቪዲዮ ተሰርቶ በምን ሰዓት ኤዲት ተደርጎ በምን ሰዓት ሰዓት ምንም ሰዓት የሚባል ነገር አሁን የለም። በረመዳ ላይ ሁላችሁም ያው እንተዋወቃለን፣ ስደት ያለን ልጆች እና ያው ብቻ ጤናችሁ ነው የሚበልጠው። ራሳችሁን ጠብቁ ከዘይት በጣም በተለይ ከዘይት እግዚአብሔርን በጣም ነው የሚሞቀው። በጣም ውፍ እኔ ልቤ አልቻልኩም፣ ቅልጥ እያልኩ ማለት ነው። ፈጣሪ ትግስት ስጠኝ። ደግሞ በጣም ብዙ ቤተሰብ ያለበትን አስቡ። እኔ ጋ እንኳን ያኔ ሴቶች ናቸው የሴት ወዲ ያኔ ምኑንም ምኑንም አርጋች ተሰጧቸው ላች ምን ማት አደለም ወንድ የለም እኛ ቤት ማለት ነው ሴት ናቸው እንዳለ የታጎሩት፣ እና ሴትየዋ ባሏን ፈታለች። ለዛ ነው እና ውድ ቤተሰቦቼ ብዙ ቤተሰብ ያለባቸው ያው ራሳቸውን ጠብቁ እና ሌላ መልላችሁን የመጣው ዛሬ እንግዲህ ሀይሚዬ ትምህርቷን ትታለች የሚል ኢንፎርሜሽን እየሰጣችሁ የነበር ኮመንታተሮች ቤተሰቦች ማለት ነው። ሀይሚዬ ትምህርቷን አተውም ትምህርቷን ትታ ቡራዬ እንዴት ያስቀምጣ? ስታስቡት እንዴ! ምን አስባችሁ? ቡቡዬ እያለ ሃይሚ ትምህርቷን ትታ ጭራሽ? አረ በፍጹም አይታሰብም። አንዳንድ ጊዜ በኦንላይን ላይ የሚሞሉ ትምህርቶች አሉ። እነሱ እነሱን በኦንላይን ትከታተላለች፣ እንዳያችሁት ላፕቶፕ አላት ሀይምዬ ትከታተላለች እንጂ ደግሞ አሁን ኤሌመንተሪ ምናምን የሚባል እንደ ድሮ እንደ ድሮ እንደ ሀይ ስኩል ምናምን ትምህርት አይደለም አሁን ኦልሞስት ኮሌጅ ነው። ኮሌጅ ደግሞ በብዛት የሚሰራ በኦንላይን ላይ ነው። በኦንላይን ላይ ምናምን እንደዚህ ነው የሚሰራው እንጂ ግዴታ እንደ መደበኛ ትምህርት ቤት ትምህርት ቤት እየሄደች ቁጭ እያለች ምናምን አይደለም የምትሰራው ማለት ነው። ቤተሰብ ያልገባችሁ እና ትምህርቷን በምንም ታምር አታቋረጥም። ግን ስትንቀሳቀስ በኦንላይን ላይ ያሉትን ነገሮች፣ ፎርሞቹን፣ ትምህርቶቹን ትሞላለች። ያ የራሷ የራሷ ቅልጥፍናና የራሷ ጉብዝና ነው የሚወስነው ቤተሰብ እና ትምህርቷን በፍጹም አትተውም። ትተዋለች ብላችሁ የምታስቡ አትተው። የዛን ሰዓት ከብሩክ ጋር ብሩክ ወደ ዱባይ የመጣ ጊዜ ስላመማት ነው። የሰው ልጅ ታሞ ያው ይቀራል። በዛን ሰዓት ቀሮ ያለችው ስላመማት ነው። ከዛ ውጪ ኧረ በፍጹም እንዴ! እንዴት ብላ ነው ትምህርቷን የምትተው? ስታስቡት፣ እንዴት እንዴት እንዴ ብሩክስ እንዴት ያስቀምጣታል ትምህርቷን ትቶ? በጣም እኮ ነው ለትምህርቷ፣ በጣም ምንትንም በጣም እስከጥግ ድረስ ነው እኔ ስለ ትምህርቷ የሚጨነቅላት ደስ የሚለኝ ብሩክ ማለት ነው። በዚህ አጋጣሚ ልጆቹ ጮኋሉ ድምፅ ተገግባ በጣም ይቀርታል። እና ትምህርቷን አልተወችም አታስቡ። አሁን ሰሞኑን ያው ፓስፖርት ማውጣት ላይ ነበረች፣ ፕሮሰስ ነበረ። እንደገና ደግሞ ቡቡዬም ለአንድ ሳምንት ይሄዳል። በዛ መካከል ያው እርግጠኛም ባልሆንም ትሄዳለች። ወሬም ሰምቻለሁ፣ ቤተሰብ ማለት ነው። ዱባይ ላይ ትሄዳለች እሷም፣ ወረቀት እንዲመቻች እንዲስተካከል፣ እዚህ ያው ለቪዚቲንግ ማለት ነው ለመኖር ሳይሆን ለቪዚቲንግ መታ ተመልሳ እንደምትሄድ አብረው እያስተካከሉ ነው ሚል ወሬ ሰምቻለሁ። ያው ምናየው ነገር ነው የሚሆነው። በእርግጥ እኔ ውሸት ነገር አውረቻቸው አላቀም። ውድ ቤተሰቦች፣ የቀጠሯ ጊዜ እንኳን ፓስፖርቷ ልታመጣ ነው ስላችሁ ያው እንዳፈሻ ያርገው ነበር ያው እንዳፊ ሆነ ተትናንትና ወዲያ ያው አብስራናለች። ደስተዋ ማለት ነው ውድ ቤተሰቦቻችን። አሁንም ቢሆን ያው እንግዲህ በቅርቡ ዱባይ እንደምትመጣ ታውቃላችሁ መቸስ ሀይሚ ማለት ነው። ሀይሚም ቡራም እና ዘና ፈታ ብላችሁ በቃ ለመቀበል እና ለመሳቅ ሀይሚ ለናፈቀቻችሁ ለመሳም ያብቃችሁ ማለት ነው ቤተሰቦች። ሌላው ቡሩክ ቡታጀራ ላይ እንግዲህ እንግዳቸው ብዙ ነው፣ ብዙ ሰው ነው የሚጠራቸው። ከምንም በላይ ከምንም በላይ ከቡራ ጓደኞች የገረማችሁ ያ ቀይ አበባ ገዝቶ ለሀይሚ ተንበርከከ ስጥልኝ ላለው ነገር ቡራ ደግሞ አበባውም ብሩን መልስልሃለሁ እንጂ እንደ ራሴ ስም አድርጌ ነው ምሰጥልህ ብሎ ያው ተቀብሎታል። ብዙዎቻችሁ አልዋጥ ብሏችሁ ነበረ። ያው እንግዲህ እንደምንም እያረጋችሁ ለሟጥ እየሞከራችሁ ነበረ። ግን ሳስበው በጣም ነው ምነት የሚገርመው። ቀይ አበባ እንዴት ነው ለፍቅረኛ ባሏን ጠርቶ ስጥልኝ የሚባለው? በጣም ነበር የሚገርመው ማለት ነው። እና እሱም አንድ ቪዲዮ ሰርቶ አስራ ሁለት ሺ ምናምን አስገብታችሁታል። ዛሬ ደግሞ በአዲስ ቤስ ብሩኬን አይቻለሁ። እንግዲህ ሀይሚን እንኳን አላየኋትም፣ ግን ሼር አድርጋ እሷም አበረታቱልኝ ወንድሜን እያለች ነው። እንግዲህ አዳዲስ ኢትዮ ወሮች ከቡታጅራ እየመጡ ነው። የበረከት አገልግሎት ላይ አየችው ነበር ይሄንን ልጅ የዩና ጓደኛ ነው ወይና ደግሞ ለብሩክ ጓደኛው ነው፣ ለነ ኤላም እንዲሁም ቤተሰብ ናቸው። እንግዲህ የቡታጅራይት ይወረች ያው ራሳቸው በራሳቸው ነው የሚያድጉት። ያው እንግዲህ አበረታቱልኝ ተብላቸዋል። ውድ ቤተሰቦቻችን የሃይሚ ቤተሰቦች ማንንም ማሳፈራቸው አታውቁም። ግን እኔን ግን እኔን ግን ሀያሻ አላስገባችሁኝም። እኔን ሀያሻ አላስገባችሁኝም። ኦልሞስት በቃ ቡርኬና ሀይሚኮ ሲገናኙ ጀምሬ እስካሁን አብሬ ነኝ። ግን ሀያሻ አላስገባችሁኝ ቤተሰብ አይደል አይደለን? ምን አጥፍቼ ነው ምን አጥፍቼ ነው? ምንም አላጠፋውም። ቤተሰብ አውቄ ነው። ሲመቻቸው በተመቻቸው ሰዓት አስገቡኝ። ብቻ እኔ እናንተን አላጨናንቃችሁም፣ ግን ሀያኬ ብገባ በጣም ነው ደስ የሚለኝ ከምነግራችሁ በላይ ማለት ነው። ውድ ቤተሰቦች እንገባለን። ደግሞ ሌላው ሲቀጥል ብሩኬ ወደ ዱባይ ከመሄዱ በፊት ሁለት መቶ ሺህ ይከበራል። እሱንም ማነች የምታከብረው? ሀይሚ ንግስቷ ናት የምታከብረው ቃል ገብታለች። ቃል በገባችው መሰረት ትፈጽማለች ማለት ነው። እሱም ዝግጅት አለ ወደዛ ወደዚህ ማለት አለ ያ ያ ነገር ቢዚ ስላደረጋት ነው እንጂ የጠፋችው። ሀይሚ ከትምህርት ጋር ነች። በእርግጠኝነት ነው የምነግራቸው፣ ትምህርቷን በፍጹም አልተወችም ማለት ነው። እንደዚህ ወደዛ ወደዛ በምትልበት ሰዓት ያው የምትማራውን ነገር ትምህርቱ ቀለል ባለበት እና በኦንላይን ላይ ማስተናገድ የምትችለው ነገር ሲሆን ብቻ ነው። ወደዛ ወደዚህ የምትችለው በሚመቻ ሰዓት ነው እንጂ ዝም ብላ ከላሲ እየዘጋጅ ወደዚህ ወደዛ ምትል እንዳይመስላችሁ፣ ቤተሰብ። የዛን ሰዓት ታማ ለሶስት ለሳምንት ነው ለምናምን ትምህርት ቤት አልገባሁም ብላለች። ከዛ ውጭ ግን ትምህርቷን የጀመረችው ለምን እንደ ብሩክ ያለ እንዴት ነው ትምህርቷን አስትቶ ዝም የሚላት? ብዙዎቹ ተማሪ ነን እያሉ አዎ ያቋርጣሉ። እንደምታየው ሩታ ራሱ ተማሪ በነበረችበት ሰዓት አሁን ላይ ግን ምን እየተማረች አይመስለኝም። ግን በኦንላይን ትማራለች የሚል ወሬ አለ፣ ግን የምትማር አይመስለኝም። እንዲሁም ሄሉ ሄሉም ዩኒቨርሲቲ ልገባ ነው ሲባል፣ እንዲያውም የህግ ባለሙያ ተማሪ ናት ሲባል፣ እሷም ደግሞ ይኸው አልሄደችም። ትምህርት ቤቱም ቀረ፣ ሁሉም ቀረ። አላዛር ጥሩ መስመራት ይዟት ነበር። አሁን ደግሞ ጠፍ ብላ ወዴት፣ ምን አይነት ጭንቅላት ውስጥ ምን አይነት ጭንቀት ውስጥ እንደገባች ባናቅም ያው ሄሉዮም ትምህርቷታለች። እና ና ከዛ ከዛ አንጻር ቤተሰቦች ሀሚዬ ትምህርቷን ትተዋለች ብላችሁ በፍጹም አታስቡት። ምክንያቱም አንድናንድ ለትምህርቷ ያለው አቋም ብራ፣ ቡራ፣ ብራ አላልኩም፣ ቡራ፣ በጣም ስትሮንግ ነው። ስትሮንግ እና እኔ በቡቡ ሁሌም ኩራት አለኝ። የምሬ ነው፣ በጣም ነው ምኮራው። በዚያ አጋጣሚ ሀይሚዬ እድለኛ ነሽ እድለኛ። ስለዚህ በርችልን በርችልን። በቃ አንቺም ተምረሽ እሱን እንድታኮሪው በቃ ማኩራት አለብሽ። ይሄ ጠላት በገንዘብ በምናምን የሚልሽን እንዳሰሚ። ሌላው ፓስፖርት ሲወጣለት ደስ አላለውም ላላችሁት ለምን መሰላችሁ ደስ ያላለው? ደስ ብሎታል። ግን ደስ ያላለበት ፓርት ደግሞ ብሩኪ አሁን ሄዶ እሱ አሁን ድንገት ብትመጣ የሆነ ነገር ብትሆን ብዙ ነገር የቤት ስራ ሰጠሽኝ ብሎ ብዙ ነገር አስቧል። ገባችሁ? አሁን እሱ ሲሄድ እሷም ብድግ ብላ የምትሄድ ከሆነ ያስባል። ለምን አያስብም? የት እንደምታርፍ እንዴት እንደምትሆን በጣም ያሳስባል። እና ለዛ ነው እንደዛ ያለው እንጂ ግዴታ እሱ እሱ የሆነ እሷ ፓስፖርት ስላወጣች ወይም ሌላ ሰው ወስዳታል ወይም ትሄዳለች ምናምን አይደለም። እዚህ ጋር እነሱ የእውነተኛ ፍቅር ነው እንጂ እነሱን የሚያስተሳስራቸው የማስመሰል ነገር አይደለም፣ የገንዘብ ነገር አይደለም። እና ትሄዳለች ብሎ ለምን ያስባል ብሩኬ ሲጀመር ሃይሚ ህይወቴ ነህ በቃ ካላንተ መኖር አልችልም በቃ አልቻልኩም ብላ ተናግራለች ቃል ቃል ነው እኔ ቃል ቃል ነው እኔ እንጃ እኔ እንደውም እስከ ዛሬ ሃይሚ ለብሩኬ ቦታ የሌላት ነበር የምትመስለኝ ግን አሁን ላይ ግን በቃ ፉል የሆነ ቦታ ነው ያላት ስለዚህ አትፍሩ ቤተሰብ ላችሁ ፈልጋለሁ አመሰግናለሁ መልካም